አይ ጠበቃችሁ ጠበቃሁ ዴዚ ያሳየን እሱ ትምህርት እኮ ነው ያለው። እንዴት ብሎ ነው ዴዚ የሚያሳያችው? ትምህርት ቤት ነው ያለው እየተማረ ነው። ማብራት እኮ አለ ዳዊድ እኮ የለም።

ባላገሩ እንዴት አደረገች ነገረችኝ፣ እኮ በውስጥ ምንም አላረገችም። ምንም የነገረችኝ ነገር የለም። አሁን ዴት 10 ሚሊዮን ብር ልንሸልም ነው። ኮሜንት እኮ ጻፍኩ አደራችሁ ብዬ። ወላሂ 10 ሚሊዮን ብር ልንሸልም ነው። እኔም ገብቼበታለዋ። አይ አልገባሽበትም። አንድ ሚሊዮን ብር ላይ አለሽበት። ሀሙስ ነይ ሀቢባ ቤት ማለት አንድ ሚሊዮን ብሩ ማለት አንድ ሚሊዮን ብር። አሁን ሀምሳ አንድ ሚሊዮን ብር ነው የምናወጣው። ገና ይሄ አዲስ ቻሌንጅ ነው እና አዲስ ቻሌንጅ እንጂ ለመቼ ነው? ዘጠና ቀን፣ ዘጠና ቀን ነው የሚቆየው። ምንም አይነት በአካል መምጣት ትችያለሽ። ኖ ኖ፣ 10 ሚሊዮን ልምትሸልሙ ከሆነ ቆይ ልንገርሽ። 10 ሚሊዮን ማለትኮ የጆሮ አለ የቀለበት አለ አብል አለ ነው። ከዛ ቀን ስም ዘይድ ለማጥበርበር መስሞክሪ ምን አይሳካልኝም። ላጥበርበር ብቻ ነው በይ

ወርቅ ከገዛ ወይ ቀለበት በቃ የሆነች ዋላ አንድ ግራም የገዛ ሰው ነው፣ እንደ ቻንስ ነው። ያ 250 ሺህ ድርሃም ነው የሚሸልማችሁ ማርያም። ያ ሚኬላ ባቲ 10 ሚሊዮን ማለት በኢትዮጵያ ነው ነው ሚኬላ ባቲ።

ሀፍ ግራም መግዛት ይችላል። በአካልም መግዛት ይችላል። በኦንላይንም መግዛት ይችላል። በወርቁ ዋጋ ብቻ ነው የሚገዛው። ብቻ የሚፈለገው እሱ መግዛቱ ነው። መግዛት ብቻ ነው። እሺ፣ ቀለበት አሳዩ በይ፣ አሳይ። ቀለበት አይደለም ማሪ፣ ዛሬ አይደለም። መቼ ነው የምጀምረው? ኧረ ቆይ ልናገርሽ ፈልጌ ነው ቆይ፣ እሺ፣ የሳንቲም ወርቁ 1180 ነው ያልሽኝ? አዎ። የዛኛው ደግሞ 687 በይ፣ 1800 1900 በይ፣ ነገ 1000 እልክልሻለሁ። ዘጠዩ ባለጋሪ ያለች ባላገሩ። አዎ እኮ ስንት አንድ ሺህ ስንት? ብር ሦስት ብዬ የእሱ ልክ አለው። የዛኛው የሀብሉ ግን እከፍልሻለሁ ብላኛለሁ። እናያለን። ወይ አታጓጓኝ፣ ትንገረኝ። ተስፋ ቁረጭት። በላይ እዚህ አንድ ሺህ ምናምን ሰው አለ። ቆይ ሀብሉ አሳይነው እያሉ ነው እኮ እስቲ አንዴ ሊዮው ሰውዬው፣ ሀይ ሀቢቢ ልበለው አንዴ። አይቻል ማራዚ ዲዶናሽን እንደዚህ ሰፋ። አይ ኪፈክ ማለም ልበለው። እንዳትወጪ ችግር የለም ጥሪው አንዴ

ካዶ ዋዶ እምቢ አደረገችኝ። አቦ አህመድ ካዶ ይገዛልኝ እኮ ነበረ። ሙቀቱም አልቻልኩትም። አቦ አህመድ ምን ላድርገው?